ወይዘሮ እናት ጥናት የሃኒቾ አያት እንግዲህ አንድ ድብቅ ሚስጢር አውጥታለች። ሃንዮን አንድ የሚያስተማምናት ነገር ሃኒቾ ከዚህ በፊት እንግዲህ መስቀሏና እንዲሁም ፎቶግራፏ ብቻ ነበር። አሁን ግን ከልጅነት ከምትመገበው ከምትናገረው ንግግሮች እና ከምትወስደውና ከማትወደው ምግቦች እንግዲህ ተገለጸ። ይህ እርግብን እና ባዩሽን አስደንግጧቸዋል። በተለይ ባዩሽ ተደውላ እንደ አንዲት አስቴር የምትባል ሴት ደግሞ መጣች። ምን እዚህ ቤት ውስጥ ሰው በዛ፣ የሚመጣው ሰው እየተበዛዛ ሄደ። ከዚህ ሁሉ ችግር ምን ነው ከባል ገባሁ እያለች እንግዲህ እርግብ እየተወዛገበች ትገኛለች። በጣም ፈርታለች። ባለፈው እንግዲህ አቶ መስፍን ድንገት ሰርፕራይዝ አርጎ ነበር። ዛሬ ደግሞ የወይዘሮ ሚላት እናት ያህንቾ አያት እንግዲህ ብቅ ሲሉ እርግብ መግቢያው ቀዳዳ ጠፍቷት ብቅ ለም እያለች ነበረ። ይህንንም አላስችላት ብሎ ወደ እሳቸው ቅድሞ እንዴት ነው የሰው ልጅ አያቱ እውነተኛ አያቱ ሲመጣ ሰፍ ብሎ ለመሰላም ለማለት ወደፊት ይሮጣል እንጂ ወደ ውስጥ ገብታ ስልኳን አንስታ አሎ ማለት ጀመረች። ወደ ዘወረ ባዩሽ አረ ደሞ አሁን ሌላ ችግር ውስጥ ገብቼ ልሻለሁ። የዚህ ቤት ሰዎች መጥተው አያልቁም እንዴ? አለቻት ማለት ነው። ማነች ደግሞ የመጣችው ብላ ወይዘሮ ባዩሽ ስትመጣ አንዲት የሆነች ትልቅ ሴትዮ መታለች። አስቴር ሲሉ አሰማሁ አለች ማለት ነው። ለምን ሰላም መጀመሪያ እንደሄደች አስቴር ነው እንጂ አለችው አያት፣ ያላለችም ነበረ። ይህንም እንግዲህ አሁን ወይዘሮ ባዩሽን እያደናገጠና ግራ እያጋባት ነገር የምታደርገው ነገር ቅጡ ጠፍቶባታል። እንግዲህ አንቾም እንግዲህ እውነተኛውን እንግዲህ የሚመረመረው በምርመራው ነው ቢባልም ሌላ በምን መረጃ አለ ብላ አያቷን ስትጠይቃት፣ የልብ የእናት የውስጥ ስሜት አንቺ እኔን ስትመለከችኝ እንዴት አየሽኝ? ስትላት እኔ እኮ አንቺ ነሽ የምትመስልኝ የእኛ ቤት ልጅ ሲሏት፣ ወይዘሮ ሚላት ግን እኔን አልተቀበሉኝም ስት ሌባና አጭበርባሪ አድርገውኛል ብላ ስትነግራቸው እሳቸው ደግሞ እሷ ቸኳላናት ለውሳኔ በጣም ትቸኩላለች እንጂ እኔ የሚነግረኝ አንቺን ነው፣ ልጅነትሽ ብለው ሲነግሯት በእርግጥ በሳቸውም አልፈርድባቸውም ትላለች። ምን ስትላት አያቷ መጀመሪያ ዚህ ቤት ለብዙ ጊዜያት ስሰራ አንድም ቀን የራሴን ሕይወት ታሪክን አውርቻ አላቅም። አሁን ግን እርግብ ስትመጣና ይህን ሕይወት ታሪክ ስታወራ ድንገት ስትከሰት ገንዘባቸውን ፈልጌ የነሱን ቤተሰብነት ፈልጌ ነው የመሰላቸው ቸው ስትል ነገረቻት ቢሆንም ግን አሁን እኔ ግራ አጋባችሁኝ አንቺን ነበር እኔ አሁን ልጅ ያደረግኩሽ እዚህ ቤት ውስጥ አሁን ደሞ ይችኛዋ እኔ ነኝ ትላለች እያሉ ግራ ተጋቡ ሰላምዬ እየሮጠች ትመጣና አስቴር ብላ ስትል አረ እንደው ቢያንስ እንኳ እትየበኝ እኔ አላቅም አንቺ እኮ በቃ እንደሆነ ነገር ትመችኛለሽ በይስኪ ታዲያ እንዴት ነች ልይ ብለው ሰላምታቸውን ከተለዋወጡ በኋላ፣ እንግዲህ ሀኒቾ ከአባቷ ጋር ሆስፒታል ነበረች። የአባቷ የጤና ጉዳይና የሂሳብ ወጪ እያሳሰባት ይገኛል። ስምንት መቶ ሺህ ብር ደርሷል። አሁን ወይዘሮ ሚላ ሲሰሙ ይዘለዝሉኛል እያለች ተጨንቃለች። ዶክተሩም ወደ ወይዘሮ ሚላ ደውሏል። የሚያስፈልግ ነገር አለ። ስለ ሀና ቤተሰብ ታዲያ ለኔን ትጠይቀኛለህ? እንደ እሱ አሁን ሀናን ጠይቃት። እንዲህ ሲሉ እርስዎ ማወቅ ያለበት ጉዳይ አለ፣ በአካል መጥተው ቢነጋገሩ ጥሩ ነው ሲላት ወይዘሮ ሚላትም እሺ ስትል ስልኩን ዘግተዋለች። ሀናዬም ከስራ አርፍዳ ስትገባ አንቺ የት ነበረሽ? አባዬ ናሞብኝ። አባዬ አባዬ አትበይ ሀኪም ቤት አይደል እንዲያ ያሉት እና አባዬ በሽተኛውን ጥየው ልምጣ እንዴ ስትል ዶክተሩ ምን ፈልጎ ነው ከእኔ የደወለው የማን ዶክተር ብላ ተደናገጠች። ምን ያደናግርሻል? የአባቷ ዶክተር ነው አለቻት። እኔ ምን አውቃለሁ አልሰማሁም ብላ ሀንዬ እንደመረበሸች ትሆናለች። ምን ያረባብሽ ይሻል ፈልጎታለሁ የሆነ ጉዳይ አለ ብሎ ነግሮኛል። አረ በመቤቴ ምን ይሆን ብላ ተጨነቀ። ሰላም ውድ ቻናሌ ተከታታዩ፣ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱ። ከመዳም ኩሽና ሁኜ ዘግብላችሁ እናንተ ደግሞ ሰብስክራይና ላይክ እያረጋችሁ ብርታቱን ስጡኝ። ማለት ነው እንግዲህ ኖላዊ ቀጣይ ፓርቲዘን መተንላችኋል ሮ ሚላት እናት እንግዲህ አንድ ዱብዳ ይዘው መጥተዋል። ምክንያቱም በልጅነቷ ብዙ ትውስታ እንዳላት የሚያውቁት እንግዲህ ምግብ አዘጋጅታ እጃቸው ለማስታጠብ የማስታጠቢያ ውሀ ይዛ ስትመጣ በልጅነታችን እንዲሁ የምታስታጥባቸው እንደነበር እና ምን ይዘሽል መጣሽ እያለች የምትጠይቃቸው ጥያቄ ትውስ አሏት። ልጄ እኮ ራሴ የተነስቼ እታጠብ ነበረ ብስትላቸው አይ ችግር የለም ምግብ ቆንጆ ምግብ አዘጋጅች ለውታለሁ አለቻቸው። ከዛም እጃቸውን ሲታጠቡ እስኪ ቁጭ በይና እንነጋገር፣ የእናንተ ነገር አወዛገበኝ ሲሏት አረት እየታዩ ይቆጣሉ። ምግቡን ላቅርብለት ብላ የወይዘሮ ሚላትን ንግግር በጣም እየረበሻት ይገኛል። ከዛም እንግዲህ ወይዘሮ ሚላትም ዶክተር ላናገር ብለው ገብተው ሲቀሩባት ወይዘሮ እናቲቱም ወደ ምኝታ ቤት ገባው። ሚ ነው የሚሉ ገብተሽ ቀረሽ እኮ የሆነ ዶክተሩ የሚፈልገው ጉዳይ እያናገርኩ ነበር። እኔ እኮ ግራ ገባኝ። እኔ ይቺ ሰራተኛሽን ልጅ ሻረኳል። ልጅሽን ሰራተኛ ሻረኳት። አየሻት? ይቺ አስመሳይ ይቺ እኮ ናት እስከዛሬ አንድ ነገር ሳትናገር ዛሬ ንብረቴና ሀብቴን ብላ እኔ እኔ ብላ ቤቱን የምታወዛግበው አይ ሚላት ተረጋጊ፣ አንቺ ለነገሮች ትጨኩ ያለሽ ስትላት፣ ኧረ እማዬ ደግሞ አንቺም የሰላምና የምላስ ያነሰኝና ሰንዳነሱ ሆንሽ እንዴ አለቻት ማለት ነው። ከዛም እኔ ግን እችኛዋ ነች የምትመስለኝ ስትል፣ በቃ ነይ እንሄድ ብላ እንዳኮረፈ ሰው ሆና ጥላቸው ወጣች። ከዛም ወደ መኝታ ቤት ነይ ላስተዋውቅሽ ብላ ሰላም እየ የጎተተች ዛሂዳ ከእርግብ እኮ ከፍርሃቷ የተነሳ ከመኝታ ቤት እንኳ አልወጣችም። እየደወለች ለወይዘሮ ባዩሽ እየተናገረ የተጨናንቃ ነበር። እንዴት ነሽ? ትንሽ አንቺ ግን አለማፈርሽ እንዴት ነሽ? ልጅ ነኝ ብለሽ እንደው ስትመጪ ነገሩ ሚላት ናስተተኛዋ እንደው ሰራተኛን አንድ ጊዜ በጣም ታጠብጥና እላይቷ ላይ ይወጣሉ እንደውም አለማባረሯ፣ እንዴት አላባረረችሽም? ስትል ሰላም በሳቅፍ እንድትትል ና አረ ተረጋጊ፣ አያቴ ምን እያልሽ ነው? ትላለች ምን እያሉ ነው? አልገባኝም። ወይዘሮ አስቴር ምን እያሉ ነው? ትላለች ማለት ነው። ከዛ ይች እኮ ናት ልጅ የምትባለው፣ ያችኛዋን እኮ ናት እንደዚህ የምትባለው ሲለው ሲሏቸው፣ ደግሞ እሳቸው እስኪ አስረጅ ያስረጅልኝ፣ በምን አይነት ነገር ላስረዳቸው፣ አልተረዱኝም እኮ ስትል አይ፣ የቀበጥሽ ነች በጣም እንዲያውም እስካሁን አንቺን እዚህ ቤት ውስጥ መንቀራ ማባረ ማስተማር ነበረባት ብለው እርግብን ተናግረው ይወጣሉ። አሁን ወይዘሮ ሚላት ደግሞ የዶክተሩን ጉዳይ ገና ምን ያህል እንደሚያስፈልግ አልሰሙም። ሲሰሙ ምን ይላሉ የሚለው የሀና ትልቁ ጭንቀቷ ነው። ሀናዬ እንግዲህ አሲር ከጎኗ ሆኖ አባቷ እንዲጠብቅላት አደራ ብለው ሄዳ ነበር። እና የአያቷ ደግሞ እንግዲህ ሲመጡ አቮካዶ እና ሙዚ ዘውላት ይመጡ ነበር። አቮካዶ እንደማትወድ እና እኔ እኮ አቮካዶ ሳይ ያስመልሰኛል አልወድም የምትለው ነገር አለ። ስለዚህ ይህ አንድ የእሷ ምልክቷ ሆኖ ተገኝቷል። ከዛም ምላሴ አሲር እንግዲህ አቡካዶ ገዝቶ ለአባቷ ይዞ ይሄዳል። አባቷ ደግሞ ይህን አቡካዶ ብሉ ሲሏቸው የራቦ የግድ ድንጋም ይቆረጥማል። ሳይወዱ በግዳቸው በሉ ራብ እንደ ማስታገስ። ከዛም ለሀናዬ ይሄ ደግሞ ይቀመሲል፣ ሀናዬ እኮ አቡካዶ አትወድም አሉ አቶ ኖላዊ። ስለዚህ አቶ ኖላዊ የእሷን ፍላጎት ያወቁትንና የወይዘሮ ሚላት እናት አቡካዶ እንደማትወድ የተገኘው መረጃ አንድ ትልቅ መረጃ ሆኗል ማለት ነው። ከዛ በኋላ እንግዲህ ሀኒዬ ከስራ ውላ መታርቧት ልበላ ስትል አቮካዶ ሲሏት እኔ እኮ አቮካዶ አልወድም አልወድ ማለች እንግዲህማ ልጄ፣ ሳይመሽብሽ እና ምግብ አዘጋጅተሽ ነይ። ለመሆኑ ግን ዶክተሩ ምን እያለች ነበር ሲሏት፣ አይ መድኃኒት፣ አንዞልህ ስለ መድኃኒት ነው የሚጠይቀኝ ብላ ነው ሸፈንፈን ያደረገችው እንጂ አባቷ ምንም አይነት ጭንቀትና ችግሩን እንዲሰሙባት አትፈልግም። አሁን ወይዘሮ ሚላት እንግዲህ አሁንም እርግብናት እያሉ ይገኛሉ። ግን በዛሬው ፓርት ላይ እንግዲህ አቶ መስፍንና ምላሴ የሉ ምክንያቱም ወደ ገጠር ሄደዋል። እንግዲህ ከገጠር ሰሚመለሱ የሜዲካሉ ውጤት ሁላችንን ማጓጉቶናል። ሆኖም ግን በእኛ ከመጀመሪያ ፓርቲ እስከ መጨረሻ እስካሁን እየተከታተል ነው ስለሆነ ሀንዬ ለመሆኗ እርግጠኛ ነን። አንዳንዶቻችን ኮመንት ላይ እናንተ የዲኤንኤን ምርመራ ውጤት አዋቂ ሆናችሁ እንዴ? እርግብን ልትሆን ትችላለች? ለምንድን ነው ሀኒቾ ሀኒቾ የምትሉት የምትሉን አንዳንድ ልጆች አላችሁ። እኛ ግን ከመጀመሪያ ታሪኳን ያልተረዳችሁና ያልሰማችሁ ሆናችሁ ነው እንጂ ያ መስቀልና ያ ፎቶ የእሷ እንደሆነ ድሮ ፓርት ላይ አይተነዋል፣ ካለፉት ፓርቶች ላይ ማለት ነው። ለዛ ነው እና አንዳንዶቻችሁ ውሸታሞች እያላችሁ ኮመንት የምታሰፍሩ ሰዎች ስላላችሁ፣ ከይቅርታ ጋር ማለት ነው ከእኛ ትክክለኛ ከዛ በፊት የነበረውን ታሪክ ነው። ይህ የባዩሽ ሴራ ነው። ልታውቁትና ልትገነዘቡት ይገባል። ባዩሽ እንግዲህ አሁን ደግሞ ዓይኗ ፈቶባታል በዛም በዚህ የሃንቾ ነገር እየጨመረ ነገሩ አለሙ እየታወቀባት መጥቷል። ሌላ ምን ትፈጥር? የሚሆነው ችግር ነው። አሁን እንግዲህ የአቶ ኖላዊ እንትን አልቆ ወደ ደሴ ስትሄድ አሲርን እንዴት አርጌ ነው የሚሄደው? ትናፍቀኛለህ እያለችው ነበር። ኧረ ፍቅርና ጨዋታ ጨምረሻ፣ እውነት እናፍቅሻለሁ ብለው ተቃቀፉ። አሁን በጣም ነው የሚተሳሰቡት አሲርና ሀኒቾ ማለት ነው። አሲርም ሁሉን ነገር ትቶ ለአባቷ እንደ ልጅ ሆኖ እያስታመመ ይገኛል። በጣም ደስ የሚል ነው። ሀኒቾም እሱ ስላለላት በጣም ደስተኛ ናት። እና አሁን እንግዲህ ቀጣው እናትየዋለች ውጤትና የምትናገረውን ንግግር ወይዘሮ ሚላትን ታሳምናታለ ብለን እናምናለን። ግን በስከ መጨረሻ ደግሞ እርግብን ጠርታ ወይዘሮ አስቴር ይቅርታ ስለ ስትላት ይቅር የሚልብ ከሌለኛ ቴ ሲጸጸት አልኖርም ስለዚህ ይቅር ብየሻለው እያለቻት ነው። እናንዳንድ ጊዜም እያወዛገባቸው ይገኛል። ከዚህ ሁሉ እንግዲህ አቶ ኖላዊ ቢጠየቁ ትክክለኛ ታሪኩን ቁጭ አረጉ ነበር ግን ያው እስኪ ወደ አቶ ኖላዊ እስካሁን ተሄዶ እየተጠየቀ ነገር የለም እንጂ ከአቶ ኖላዊ ደረሰ ማለት ሀና አሸነፈች ማለት ነው። በቅርብ ጊዜ እንግዲህ ሕክምናውን አቋርጠው ወደ ደሴ ካልሄዱ ሁሉ ነገር ይታወቃል ብዬ አስባለሁ። ስለምትከታተሉኝ ከልብ አመሰግናለሁ። በእናንተ ቅንነትና ቸርነት እንግዲህ ሰብስክራይ ላይክሸር አድርጉኝ። በዛሬውም በዚህ ይሰናበታችኋል።